አንጋፋ በጣም አንጋፋ ከሚባሉ የሀገራችን የምርምር ማዕከላት አንዱ ነው። ምናልባት የአብዛኞቻችን እድሜ ያህል ሊሆን ይችላል እዚች አካባቢ በምርምር ጣቢያ ደረጃ ምርምር ጀምረው በ1978 ነው። እዲ ወደኋላ በጣም ወደ 40 ዓመት የተጠጋ ነው። በዋናነት የ1977ን የኢትዮጵያ ድርቅ ተከትሎ ወደ ደቡባዊ አቅጣጫ ሰዎች ሲመጡ እንሰት እንሰትን የያዙ ሰዎች የምግብ ዋስትናቸው የተሻለ እንደሆነ ከማዕከላዊ እና ከሰመናዊ አቅጣጫ፣ ምስራቅ ምዕራብ እንኳን የተሻለ ነው። ከዛ አንጻር እንደዚህ እንሰት ላይ የበለጠ በምርምር ቢደገፍ የሀገሪቷን የምግብ ዋስትና በረጅሙ ሊያረጋግጥ ይችላል በሚል ታሳቢ ወላይታን ማዕከል አድርጎ እስከተዋጌ ስልጤ የም ወደ ኋላም ዳውሮ ኮንታ እስከ ጋሞ የነበረው ምርምር ማዕከል እስከ ደቡብ ሞ ድረስ አረካ ግብርና ምርምር ማዕከል ነበረ እና ይህንን እንሰትና ስራስርን መሰረት አድርጎ ባለፉት አስርት ዓመታት የምርምር ስሰራ ቆይቷል። እንግዲህ በዛ ውስጥ በርካታ የምግብ ዋስትናን ለማረጋገጥ የራሳቸውን ድርሻ የተወጡ ጎደሬ ሰው አንድ ወይም በረከተ ላይ ነው፣ አርሶ አደሮች የሚጠሩት በተለይ ወላይታ ውስጥ በዋናነት የምግብ ዋስትና ላይ ትልቅ ድርሻ የተወጣ ዝርያ እስካሁን ድረስ። አሁን ወደ ማዕከላዊ ወደ አዲስ አበባ መሄድ ያለ ከዛ በኋላ የተለያዩ የካዛፋ ዝርያዎች እንግዲህ ካዛፋ በጣም ስገፋ የቆየ ሰብል፣ አሁን ግን ጊዜ መጥቶ የኢንዱስትሪ ግብዓት ሆኖ አርሶ አደሮችን በ ሰፋፊ ደረጃ እንደገና ደግሞ መንግስትም የፖሊሲ አቅጣጫ አንዱ የአግሮ ኢንዱስትሪ ፖሊሲ አድርጎ እየሰራበት ነው ያለው። እንግዲህ እንደ ሀገርም የተያዘው ምርትና ምርትነትን በምርታማነትን በማሳደግ የምግብ ዋስትና ማሰር ማረጋገጥ። ስለዚህ ምርትና ምርታማነትን ወይ በሁለት መንገድ ነው የምናረጋግጠው። ወይ ሰፊ ተጨማሪ እርሻዎችን መጨመር ነው፣ ወይም ደግሞ ምርታማነታቸው ከፍ ያሉ ሰብሎችን ወይም ዝርያዎችን ማልማት ወይም ደግሞ ማርባት እንግዲህ የስራ ስር ሰብሎች ብዙ ቦታ ላይ ብዛም ናቸው። ያው አሁን አሁን በተለያየ እንትን ከችግር አንጻር ይሄዳሉ እንጂ እዚሁ እዚሁ ወላይታ እና የተወሰነ አካባቢዎች ላይ በጣም ምርታማነታቸውም ተጠቃሚነታቸውም ከፍ ይላል። አብዛኞቹ ዞኖች ላይ ያው ስለ ዞኑን ጨምሮ ስንሰራ ስለነበረ እናውቃለን። ስለዚህ እነዛን ወደፊት ማምጣት አዳዲስ ሰብሎችን አዳዲስ አሰራሮችን አርሶ አደሩን ማስናት ማላመድ አስፈላጊ ስለሆነ እንዳረካ አረካ ግብርና ምርምር ማዕከል የምንችለውን ለማድረግ ወደኋላ አለ መገዝ የምንችለውን በተለይ እንሰት ላይ ብሔራዊ አስተባባሪም ስለሆነ የሚገድበን ነገር የለም። በመስጠት የሚቆጠር ነገር በመስጠት ላንችል እንችላለን። ያው አቅሙስንነትን ፍላጎትን ብዙ ስለሆነ፣ ነገር ግን በሙያ በእውቀት በሀሳብ ካለንበትም ቴክኖሎጂ በፈቀደ እንትን ለመደገፍ ዝግጁ መሆናችንን ለማረጋገጥ እንላለን። ባለፉት ዓመታት ወይም ደግሞ ባለፈው ዓመት ስፔሲካሊ ቤዚክ የሆኑ ስራዎች ተሰርተዋል። አርሶ አደሮችን ከድህነት ለማውጣት ብዙ ነገሮች ተሰርተዋል። በተለይ የሌማት ትሩፋትና የጓሮ አትክልት እንዲሁም ደግሞ ፍራፍሬ ላይ የሚታዩ ስራዎች ተሰርተዋል። በመስክም ዘርዘር ብለን ያየናቸው እና ያረጋገጥናቸው ናቸው። የሚጎድለውና በዋናነት መስራት ያለብን ግን አንድ የሚጎለን ነገር እንዳለ ገምግመናል። በአስተባባሪ ደረጃ ይህን ፕሮግራም ስናገድ የመጀመሪያው ነገር በአጭር ጊዜ ውስጥ በምግብ ሰብል ራስን ለመቻል በትንሽ መሬት ላይ ራስን ለማቋቋም ትልቅ ፋይዳ ያለው የስራ ስር ሰብል ነው። እኛ አካባቢ እንደምታውቁት የስራ ስር ሰብል ላይ ከዚህ ቀደም የተሞከረ ግን ወደ ኋላ የተውነው ከእጃችን ይወጣ ያለ ዋና የሰብል አይነት ነው ማለት ነው። ስለዚህ ይህን ጋፕ ልንሸፍን የምንችለው ስራ ስር ሰብል ላይ ነው በሚል በአስተባባሪ ደረጃ አቋም ወስደን ይህን ደግሞ ልናገኝ የምንችለው አረካ ምርምር ማዕከል እና የተለያዩ የግብርና ምርምር ማዕከሎች መርጠን እዚህ ቢሆን ሁሉንም አይነት የስራ ስር ሰብሎች አግኝተን አርሶ አደሮቻችን ጋር ማስፋት እንችላለን ብለን እዚህ መተናል ማለት ነው። ስለዚህ ስራ ስር ሰብልን ስንመርጥ የመጀመሪያው አንዱ ነገር መያዝ ያለብንና ታችም ስንወርድ የምናወርደው የምግብ ልዑላዊነት ለማረጋገጥ በትንሽ ቦታ ላይ ብዙ ምርት የምናገኝበት ዘርፍ ስራ ስር ሰብልና በዚህ መንገድ ነው ኤክስቴንሽን ስራውን የምንሰራው ማለት ነው። ሁለተኛ ይሄ ዘርፍ የኢኮኖሚያዊ ጠቀሜታውንም ስናይ በጣም ትልቅ ቫሊው ያለው ካዛቫ ቦይናንም ብንወስድ ጎደሬንም ብንወስድ፣ ስኳር ድንች፣ የተለያዩ አይነት አሁን በምርምር የወጡ ስናይ ትልቅ ቫሊው ያላቸው ክሮፖች ናቸው ማለት ነው። በትንሽ ቦታ ብዙ ምርት የምናገኝባቸው ዶክተርም እንዳነሳው ማለት ነው አለ። ስራ ስር ዘርፉ ላይ እንደ ዞን ያለብንን ጉለቶች ከተገደለ ወደ ተግባር ለመቀየር የሚያስችል በሰነድም በአካልም እንደዚሁም ደግሞ አመጋገቡ ምን ይመስላል በሚል ምንም ሳያስቀሩ የጉብኝት እንቅስቃሴያችን የተሳካ እንዲሆን ስላደረጉ ከአረካ ምርምር ዋና ስነስጋጅ ዶክተር ገነነ ጀምሮ ሁሉም ስታፋቸውን እጅግ አድርገን እናመሰግናለን። እንደ ዞን በግብርናው ዘርፍ ባለፉት አመታት በርካታ ስራዎችን ሰርተናል። በአርሶ አደሩም ውጤታማ የሆኑ ስራዎች ተሰርተው ውጤት እንደመጣ አይተናል። ሌላው ግን በስራ ስር ዘርፍ ላይ በተለይ የምግብ ለዓላዊነታችንን ለማረጋገጥ በምናደርገው እንቅስቃሴ እና ብቻም ሳይሆን እንደ ዞን ከተረጅነት ወደ ምርታማነት ለምዳ ለምናደርገው ርብርብ ትልቅ አጋዥ የሚሆነው በስራ ስሩ ዘርፍ ላይ የምንሰራው ስራ ትኩረት የሚፈልግ ነው ማለት ነው። ከዚህ አኳያ በደጋ አካባቢዎች እንደምታውቁት በእንሰት ላይ አርሶ አደሮች ተሰማርቶ ውጤታማ የሆኑ አርሶ አደሮች አሉ። የማህበራዊ ክፍላችን አብዛኞቹ እዛ አካባቢ ውጤታማ የሆኑበት ነው። ሁለተኛ የድንች ምርት ይመረታል። በቆላ አካባቢ ግን የስራ ስር ምርቶች ላይ ውጤታማ ስራ ከመስራት አኳያ ጉለት ያለበት ነው ማለት ነው። የስራ ስር ምርት ላይ ቀድም እንዳ ከምርምር ማዕከሉ ሲያነሱ እንደነበረው አንዱ በስራ ስር ላይ የምናመጣው የምናደርገው ርብርብ ከምግብ ለዋላዊነታችንን ከማረጋገጥ በተጨማሪ አብዛኛው ጊዜ የምርት ጊዜያት ቆጥረን ከምናደርገው አሁን ስንዴ በቆሎና ሌሎች ላይ አምርቶ አርሶ አደሩ ጥሎ ምዕራፍ ጠብቆ ነው የሚያመርተው። ስራስርን ግን የአንዱ በዘላቂነት በስራስር ላይ ሲሰማሩ ውጤቱ የቀጣይነት ይሆናል። ሁለተኛ ደግሞ በትንሽ መሬቶች ላይ አርሶ አደሩ ተሰማርቶ ውጤታማ መሆን የሚችል ነው ማለት ነው። ጠሩ ምርቴ ያ ከሀሳባ በ ከሀሳባ ቃ ምርቴ ካንቸግደና እንዲንሽን ሀሳባውን ቅድም ሁን እያወራ

ከሌላ ከጋምቤላ ክልል መቶ ከሀሳባ ዘላ እኛ ዝሪያዎችን ስለምናል እነዚህ ዝሪያዎች አሉ። ሄዳችሁ ብዙ አንድ አይሶ ሲገዙ ወደ ሰማንያ ምናምን ሺህ ብር በማህበር ብደራጁ እንደው ስሩን ባይበሉ እንደው እስከዚያ ባይደርሱ ይሄኛው ብቻ በመሸጥ ስራ ሰዎች ስራ ማግኘት ይችላሉ። የስራ እድል ፈጠራ ነው።